ዛሬ ስለ ጀረግ ማስተዳደር መመሪያዎች እንዴት እንደሚቻል እንደምናወራ ነኝ። የሆድና የምላስ መመለሻ በሽታ በህይወታችን አንድ ጊዜ ያጋጠመን ረጅም ጊዜ የሚቆይ ሁኔታ ነው። ስለዚህ በቂ የእንቅስቃሴና የአኗኗር ለውጦች አስፈላጊ ናቸው። የአኗኗር ለውጦች የሚካተቱት እነዚህን ያካትታሉ፦ ከመጠን በላይ ከሆነ ክብደት ማስቀነስ፣ ትንሽ ትንሽ እና በዝርዝር ምግብ መብላት፣ ከመብላት በኋላ ወዲያው መተኛት ወይም መተኛት መቆም፣ በግራ በኩል መተኛት ከሌሊት መመለሻ ችግር ካለዎት ከፍ ያለ አልጋ ወይም ተጨማሪ ትራስ በመጠቀም መተኛት ይካተታል በሌሊት ጠባብ ልብስ መልበስ መቆም በመመለሻ ማስተዳደር እኩል አስፈላጊ ነው። ስለ ምግብ ለውጦች ሲነገር ምልክቶችን የሚያስነሳ ምግብ መቆም አስፈላጊ ነው። ይህ የሚካተቱት የስብ ምግብ፣ የዘይት ምግብ፣ ቅመም ያለው ምግብ ወይም እንደ ሎሚ እና ብርቱካን ያሉ ሲትሪ ባህሪ ያላቸው ምግቦችን ይካተታሉ። እንደዚሁም በቀስታ መብላት እና ምግቦን በበቂ መልኩ መጠጣት አስፈላጊ ነው። ስጋት መጥፋት፣ አልኮል መጠጣት መቆም፣ የተጨመረ መጠጥ ወይም ምልክቶችን የሚያስነሳ ማንኛውም ምግብ መቆም አስፈላጊ ነው። ምልክቶቹ ረጅም ጊዜ ከተቆዩ፣ በመደበኛ መድኃኒቶች ምልክቶቹ ካልተረፈው፣ ደም ያለበት ማስታወክ ካለዎት፣ ወይም ጥቁር ቀለም ያለው ሽንት ካለዎት፣ መብላት ችግር ካለዎት፣ መጥመቂያ ካልሰጠዎት፣ ወይም ክብደት ካልቀነሰዎት፣ በቀርበው ጊዜ ህክምና ለማድረግ ከሆነ የሆድ ህክምና ሐኪምዎን ማማከር አስፈላጊ ነው። እናመሰግናለን።